አሰላሙ አሌይኩም ወራህመቱላህ ወበረካቱ ውድ እና የተከበራችሁ የጥብ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? አልሀምዱሊላህ እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ዛሬ ሀዩ ወልድ ያለች አዲስ ዜና ማለት ነው፣ አዲስ ደስታ። ሀያት ወልድ ያለች ላሳያችሁ፣ እንዲት ዘይሯት ይጃለሁ ማለት ነው ቤቷ። ስለዚህ ሀያት እንዴት ነሽ? ጤና ነሽ? ሰላም ተገለገልሽ እ ወለድሽ በሰላም ምጥ ሳይጠና ምናምን ሾለክ አረክሻት ወይስ እንዲሁ አታገለችሽ ተመቸሽ ተመቸሽኝ እኔ አንቺን ሰማሁ ተመቸሽ ሲብስ ተመቸሽ ስትይ አንቺን ሰማሁ እኔ አንድም ሴት ተመቸኛለ የለም ማሻአላህ አልቆየብሽም፣ ማለት ነው። ስንት ሰዓት ጀምሮሽ ስንት ሰዓት? ክለማለት ጤና ጣቢያ የሄድኩኝ እያለ መንገድ ላይ የምጥ ስሜት ተሰማ። በቃ ልወልድ ነው እዚህ እያልኳት፣ እንዲም አብራኝ ሄደችው። እሷም እስኪ ያዝ አድርጊው ታገሽ ምናምን እያለች ያዝ አድርጊው አለችሽ። ምጥ ደግሞ ይይዛል ተመጣ ደግሞ

ያው ምናልባት ሊጠይቁ ስለሚችሉ ሚጣ ተወልድ ያለች ስሙ አማናላችኋል አህላም አብዱ ትባላለች ማለት ነው። የኔ ውድ እያንቋረረች ነው አሁንም። ይኸው ተወልድያ እንግዲህ በሰላም ሳታስቸግር ሹልክ ብላ ተኝታለች ሚጣዬ። እንኳን በሰላም ተገላገላችሁ ብለናልኛም። በጣም ደስ ይላል እንደዚህ ሳያታግል መወለዱ። ምጥ በጣም ከባድ እንዲሆነ በሳይንሱም ይነገራል የሃይማኖት አባቶችም እንደዙ ከባድ እንደሆነ ይነገራል ማለት ነው። ሀያ ሰባት አጥንቶች እንዴት ተቆረጡ ያክል ስሜት አለ ይላል፣ ለምሳሌ ሳይንሱ ማለት ነው። እናንተ ግን እንዲው በቀላሏ እያወራችሁ እየሳቃችሁ ሂዲያችሁ በሰላም ሹልክ አድርጋችሁ መምጣቱ በእጅግ ደስ ይላል ማለት ነው። አልሐምዱላ ነው የሚባለው የአላህ ጥበብ ነው። ታዘጋይ ተዘጋጅተሽበት ነበር? መጀመሪያ መውለጃሽን ሁሉ ነገር አዘገጃጅተሻል? እሱ ሲመጣ እንዲያቃልል ብሎ መግባት ነው። እሱ ደግሞ የማይጨክነው ጌታ እንደዚህ ያገራል ማለት ነው። ትንሽ ወዲሽም ደግሞ ለየት ብለው ነበር ዘንድሮ ላይ እንዲስተዛሪ ማሻአላ ማሻአላ ለእኛም እንግዲህ ምን ወልዲ ተሆነ አላ ታመጣው እንዲያንቺ ያርግልኝ ነው ምለው። አሚን አሚን አሚን። ሁልጊዜ ተዝህም ቀደም ስላየሁት ምጥሽን ማሻላ ነው በርግጥ እየሰዓሽ ሄደሽ እየሰዓሽ ወልደሽ ተመልሰሽ ልጃችን አፈን መተናል። የበላ የባለፈም ዘንድሮም ደሞ እንደዛው ቀላል ነው። በጣም ደስ ይላል። አልሐምድሊላ ያው እንግዲህ ደግሞ በሰላም ታርሰሽ የምትነሺ ያው እንግዲህ ደሞ ስትስቅ ሰመድ ስልሽ አሁን የሚወልድ ሰው ማለት ነው። ምጥ ገና ሲመጣ እኔ ብዙ ብዙ ሴቶችን አይቻለሁ። ምጥ ገና ሲመጣ ማለት ነው ፊታቸው እንዲያለ የስስት ክስክስ ሲልና ሌላ ከለር ይዛል ፊታቸው ማለት ነው። ይሁን ወዛቸው ምጥ ይልና በቃ ሌላ ከለር በቃ ምጥ መምጣቱ በዛ ይለያል። የአንቺ ግን በቃ ፊትሽ ቅስምሽ በቃ ፊትሽ ክስክስ ሲል እኮ ያው ቅስም እንደተሰበረ ነው። አንቺ ደግሞ በቃ እንደ ቀልድ እየሄድሽ እየሳሽ ምናምን ነው መሰል መጣ መሰል ምናምን እያልሽ ነው ብዙ ጊዜ የምትሄጂው ማለት ነው ምኑ ያፍራል? እዚህ ተወርጅና ታሳፍሪኛለች ነው። ያው እዚህ መውለዱም ቤት መውለዱም በዚህ ሰዓት ከባድ ነው። ለምን የሆነ ደም ብዛት ቢመጣ፣ ደም መፍሰስ ቢመጣ በወላር ላይ ብዙ ነገር አለና ሐኪም ቤት የተወለደና ቤት የተወለደ አንድ አይደለም። ብዙ ነገሮች ስላሉ ሐኪም ቤት መውለዱ ይመከራል። በጣም ነው የሚመከረው። እሱም ያንን ስላለ ነው እንጂ ሰው ሳይንገላታ ቤቱማ በቀላል የሚወልድ ቢሆን ጥሩ ነበር፣ ግን ሌላ ችግር ስለሚፈጠር ሐኪም ቤት መውለዱ ይመከራል። ለማንኛውም ደስ ብሎናል። ሉደችዬ ይህን ይመስላል። ያው መውለዷን ማሳወቅ ስላለብኝ ነው። አንዴ ቤተሰብ አባላችን ስለሆነች ስንወልድ ስትወልድ ደግሞ የሆነ ሰዓት ላይ አዎ፣ እንጀራ ስትጋግሪ ሀያት ምን ታሳያችኋለሽ? ተዚህ ቀጠሮ ስላ ልጅ ኖ ልጅ ያለሽ ስለዚህ ልጆሽ ኖልዴሽ እያሳየሽ ና አልሀምዱላ። እናመሰግናለን፣ እናንተን የምንወዳችኋለን። ሸር ሰብስክራይብ፣ ላይክ እያረጋችሁ ውለዱ እያለሽ ነው ሀያት ውለዱ እናንተም፣ እኛ ምንወልድ ያለን እንሻአላህ። ወሰላሙ አለይኩም ወራህመቱላ ወበረካቱ።